ዚሉ ጣንጂ ማድረገውን አሳያሃለሁ። ምን ልታደርጊ ነው? ድጋሚ አይኔን አታየውም። ማሚና ዳድያ ጋር ተመልሽ እሄዳለሁ። ስሚ፣ አንቺ ለቤተሰቦችሽ ሞተሻል። ለእናትሽም ለአባትሽም ለዲቭም ጭምር ሞተሻል። ይቀብሉሽና ከዛ በኋላ ይረሱሻል። ማንም ትዝ አትይውም። መቼ ሞትኩ? ዴቪን እንደ ሞትኩ አምኖ ተቀበለ። በጣም እድለኛ ነሽ ሊዲ። ወንድምሽ በጣም ነው የሚወድሽ። ግን ምን ያደርጋል፣ እህቱ ሞታለች። ናኦል ሊዲያን ገድያታለሁ በማለት ለቤዛና ለፍቅር ነግሯቸው ነበር። እሱ ግን አውቆ ነበር ይህን ያደረገው ሊዲያን አልገደላትም፣ አግቷታል። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም እንዴት ናችሁ? በአለም ዳርቻ የምትገኙ የነጂሁን ኩኪንግ ቤተሰቦች እንዴት ናችሁ? ነጆን እንደን ላይክ ሼር ሰብስክራይብ በማድረግ እስከመጨረሻው አብረውን ቆዩ። ዛሬ ይዤላችሁ የመጣሁት ሰራተኛዋ አደይ ክፍል 50 ተከታታይ ድራማ ነው። ናል ናሆል ግድያት አለው በቃ እያለ ፍቅርንና ቤዛን እያስፈራራ ነበር። የእናንተም እጣ ፋንታ ይሄ ሳይሆን የምላችሁን አድርጉ በማለትም እያስፈራራቸው ነበረ። ፖሊሶችም ወደ ኤላ ደውለው ሊዲያ ተገላለች፣ ጫካ ውስጥ ተገላ ስለተገኘች የእናንተ ልጅ ናት፣ እናንተ ከዚህ በፊት ማስታወቂያ ለጥፋችሁ ነበር እና የአፋልጉኝ በማለትም ይነግሩታል። ኤላም በጣም ደንግጧል። ዴቭም እኮ የንሂት ሊዲያ በማለት ደንግጧል። በጣምም ይጮሃል፣ ያለቅሳል። መላው ቤተሰቡንም አሳዝኗል። ኤላና ባርኮት ግድ የለህም እኛ ወደ ፖሊስ ጣቢያም ወደ ሐኪም ቤትም እንሂድና ማረጋገጥ አለብን፣ ሊዲያ ናት አይደለችም? በማለት ወደ ሆስፒታል ይሄዳሉ። የሞተችዋን ልጅም ሲያዩ ሊዲያ አለመሆኗን ያረጋገጣሉ። በደስታም ወደቤት ይመለሳሉ። ዴቭም ያለቅሳል እና አደይ ያጽናኑታል። እኔ ኮ በህይወት አለውኝ እንጂ በቃ እህቴን አገኘት አልቻልኩም በማለትም ያለቅሳል። አይዞ እያሉ ያጽናኑታል። ፍቅርም ከቤዛ ጋር ተፋጣለች። ቤዛም ባርኮት ባርኮት ባርኮት፣ እኔ ዝቤት ያለሁት እንዴት እንደሆነ አላውቅም። በጣም ቤቱ ያስጠላል፣ ሰዎቹም ጸባያቸው በጣም ነው የሚደብረው በማለት ተነግረዋለች። እኔም ብልሽ ከኤላ ጋር አስክራው የተባለው እውነት ነው በማለት ይጠይቃታል። ኤላን ራሱን ጠይቄው ነበር፣ ኤላ ግን ምንም የማስታውሰው ነገር የለም አለኝ ይላታል። ታቂል ልንዴ ይሄኮ የለምለም ሴራ ነው፣ ለምለም በኛ ትቀናለች በማለትም የውሸቷን ዜና ተነግረዋለች። እኔ የምልሽ ግን የድሮ ፍቅረሺ አሁንም ለባርኮት ስሜታለሽ በማለትም ይጠይቃታል። አይ እኔ ከጓደኝነት የዘለለ ምንም ነገር የለም አንተን ነው የምወደው በማለት አሁንም ማስመሰሏን ቀጥላለች። ዳይመንድና ንጉስም መንገድ ላይ ቁጭ ብለው እንዴ እኔም ብለህ ሰፈሩ ሁሉ እኮ ስለ ሊዲያ ሞት ነው የሚያወራው፣ ፖሊሶችም እንደዛ ነው። ምናልባት ቤተሰብ አልሰማ ይሆን እንዴ ሄደን ንንገራቸው ይለዋል አቶ ንጉስ። ያረዋክህ ይህ ሁሉ ሰው ወሬውን አጥለቅልቆት እንዴት አይሰሙም? ደግሞ እኛምን መንቤት ነን ለቤተሰቡ ሄደን ሊዲያ ሞተች ብለን የምንናገረው ፖሊሶች ይህን አጋጣሚ ተጠቅመው ይይዙንስ በማለት ብቻቸውን ያወራሉ። ኤላና ባርኮትም ድንገት ይመጣሉ። ባርኮት አንገታቸውን ያንቅና ሊዲያን ከናንተ ውጭ የሚወስዳት ሰው የለም ሊዲያን የት ነው የወሰዳችዋት? በማለት ያፋጠጣቸዋል። ኤላም ይደነግጥና እነሱን ልቀቃቸው፣ እነሱ ምንም የሚያውቁት ነገር የለም። እንደውም እኮ ሊዲያን ከእኛ ጋር እኩል አብረው እየፈለጉ ነው ተጨንቀው ይለዋል። ባርኮትም እኔ ነዚህን አላምናቸውም ይለዋል። ኤላም አሁን ወደ ሆስፒታል ሂደን የሊዲያናት አይደለችም የሚለውን ልናጣራ ነው። ይህንን ምስጢር ለማንም እንዳታወሩ ብለው ትተዋቸው ይሄዳሉ። አቶ ንጉስና ዳይመንድ አሁንም መንገድ ዳር ቁጭ ብለው ያወራሉ። ድንገት ናኦል ከሩቅ ሲመጣ ያዩታል። ይሄ ልጅ ምን ሆኖ ነው የሚመላለሰው ተከትለን የሚገባበትን ማየት አለብን ይለዋል፣ እና እዛው ገብተን እናንቀዋለን ይላል። ይህንማ ማድረግ የለብንም ባይሆን ከሩቅ ማየት ነው የሚሄድበትን በማለት ንጉሥና ዳይመንድ ከኋላ ተከትለው ናኦል ከፊት እየመራ ወደሚሄድበት ይከተሉታል። በመጨረሻም የሆነ የፈረሰ የተጀመረ የሚመስል ቤት ውስጥ ሲገባ ያዩታል። እንዲህ እዚህ ውስጥ ምን ሊያደርግ መጣ? የፈረሰ ቤት ነው፣ ማየት አለብን በማለት በመከተል ላይ ናቸው። ቤዛና ፍቅር ሁለቱም ሸር ስለሚያስቡ ምንም መስማማት አልቻሉም። አሁንም ተፋጠዋል። ባርኮት ደግሞ ፍቅር ተንኮለኛና ሸረኛ መሆኗን ስለሚያውቅ ፍቅር ያለችውን ብትል ምንም ሊያምናት አልቻለም። የቤዛ ተንኮል አሁን ሊታየው አልቻለም። ቤዛ ያለችውን ሁሉ ያምናታል። ፍቅር ጋር ተጣልተው ሲመላለሱ ያገኛቸዋል። እንዴ፣ በዚህ በዚህ አይነት መንገድ እንዴት ቤዛን ትናገረታለሽ? በማለትም እህቱን በጥፊ ይመታታል። ፍቅርም ወይ እንገናኛለን፣ እኮ እኔም በጥፊ እሰራልሻለሁ በማለት ትታት ትወጣለች። ፍቅርም ቤዛን ታፋጠጣታለች። የሊዲያን መጥፋት ታውቂያለሽ አታውቂም? በማለትም ታፋጠጣታለች። አላውቅም ገሏታል፣ ትላታለች። ምናልሽ? ማለት ማን የገደላት የምታውቀው ነገር አለ ማለት ነው። በማለት ታፋጣታለች። አይ አላውቅም፣ አላውቅም፣ እኔ አላውቅም። እና ለምን ገሏታል አልሽ? የምታውቀው ነገር ቢኖር ነው እንጂ እኔ መቼም ቢሆን እደርስበታለሁ በማለት ትዝትባታለች። ባርኮትና ኤላም ወደ ቤት ተመልሰው ምተዋል። ከተመለሱም በኋላ ያዩትን ነገር ያበስሯቸዋል። እኛ ዛሬ ሆስፒታል ሂደን ነበረ ልናጣራ፣ ሞተች ስለተባለችው ልጅ። አልሞተችም፣ ሊዲያ አይደለችም የሞተችውም ሌላ ናት። ሊዱ ህይወት አለች ማለት ነው በማለት ይነግሯቸዋል። ምንም ማመን አቃታቸው። በደስታም ጮሁ። ዴቭ እህቴ አለች ማለት ነው በህይወት ግን እኔ የማረባ ነኝ እህቴ በህይወት አለች እስካሁን አላገኘኋትም በቃ ምንድን ነው የሚሻለኝ ግን መኖሯ ደስ ብሎኛል በማለት አሁንም ተጨናንቋል። ባርኮትም ለምለም አሁን ወደ ቤትሽ መሄድ ትቻያለሽ ኤላ እቤት እየጠበቀሽ ነው ይላታል ለምለምም የሊዱ መገኘት ደስ ብሎኛል። እሺ በሉቻው በማለት ወደ ቤቷ ተመልሳለች። ዴቭም በጣም ደስ ብሎታል እህቱ ቢያንስ በህይወት መኖሯን አለመሞቷን አር ስላረጋገጠ። ናኦልም ወደ ሊዲያ በመሄድ እኔም ብልሽ ቆንጂ ቆንጂ ወንድምሽ በጣም ነው የሚወድሽ፣ ግን ምን ታደርገዋለሽ፣ ሞታለች ብዬ ነግሬያችኋለሁ ይላታል። እና ሌቭ አመነህ ትለዋለች። አዎ አምኗል። እኔ ከዚህ አስወጣኝ፣ ምንም መስራት አልፈልግም። እኔ እንደዚህ አይነት ስራም አልሰራም ትለዋለች። መጀመሪያ ለምን እሰራለሁ ብለሽ መጣሽ? ከገባሽ ደግሞ መውጣት አይቻልም ይላታል። እኔ እንደዚህ አይነት ሴት አይደለሁም፣ ስለዚህ እባክን አውጣኝ። ከወጣሁ በኋላ የማደርገውን ደግሞ እኔ ነኝ የማውቀው ትለዋለች። ምን ልታደርጊ በማለትም ያንቃታል። አይ እኔ ከወጣሁ በኋላ ወደ እናቴና ወደ አባቴ ቤት ነው የምመለሰው፣ አይንህንም ማየት አልፈልግም ትለዋለች። ወደ ቤትም ተመልሶ ለምለምን ቀሚስ አንጭልኝ በማለት ይጠይቃታል። ፍቅርም ቀሚሱን አውጥታ ተሰጣዋለች። የዛሬው ክፍል እዚህ ጋ ነበር ያለቀው። በቀጣይ ክፍል እስከምንገናኝ